ተመልሰን አል ተመልካቾች፣ በዚሁ የምናልፈው ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ልታደርሰን አናማርያም ማርያም መስፍን እዚህ ስቱዲዮ እየጠበቀችን ትገኛለች። አና ማርያም ሰላም ብያለው ወደ መረጃዎች ማለት ይቻላል። አብራችሁን ቆዩ። በአገር ውስጥ መረጃዎች እንጀምራለን። በሀራ ከተማ አስተናጋጅነት ሲካሄድ የቆየው የመላ ሰሜን ወሎ ዞን ዘመናዊ ስፖርታዊ ውድድር በዋድላ ወረዳ አጠቃላይ አሸናፊነት ተጠናቋል። ውድድሩ ብቁና ተወዳዳሪ ስፖርተኞች የታየበት መሆኑን ተገልጿል። ዘገባው የሰሜን ወሎ ዞን ኮሚኒኬሽን መምሪያ ነው። ባላልምያ ያቀርቧል። በሐራ ከተማ ሲካሄድ የነበረው ስምንተኛው መላ የሰሜን ሎዞን ዘመናዊ ስፖርት ውድድር ተጠናቋል። በውድድሩ አራት ከተማ አስተዳደሮችና ስድስት ወረዳዎች በአምስት የስፖርት አይነቶች ተሳትፈዋል። ዋላ ወረዳ የውድድሩ አጠቃላይ አሸናፊ ሲሆን፣ በማጠናቀቂያው በተካሄደው የእግር ኳስ ውድድር አስተናጋጁ የሐራ ከተማ መቄት ወረዳን ሶስት ለዜሮ በማሸነፍ የዋንጫ ባለቤት ሆኗል። ተወዳዳሪ ስፖርተኞች በቆይታቸው በስፖርታዊ ጨዋነት ብርቱ ፉክክር ሲያደርጉ መቆየታቸውን አንስተው በቀጣይ ለተሻለ ውጤት እንደሚዘጋጁ ገልጸዋል። እንግዲህ እያሸነፍን መተን እዚህ ደርሰን ነበረ። ያው ኳስ ማሸነፍ ማሸነፍም መሸነፍም ያለ ነው እና በመጨረሻ እንግዲህ ለዋንጫ ቀርበን ሶስት ለባዶ በሆነ ውጤት ተረተናል። ለቀጣይ ደግሞ አሻሽለን የደረጃ ለመድረስ እናስባለን። በመቀጠል ደግሞ ደሴ ላይ በሚደረገው ሀገራችንና ክልላችን እንደምናሸንፍ እርግጠኛ ነኝ። ከዛም አልፎ ደግሞ በሀገር ደረጃ እንደምንደርስ እርግጠኛ ነኝ። የሰሜን ወሎ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ አሸናፊ ሰማው በዞኑ ተቀዛቅዞ የነበረውን ስፖርታዊ ውድድር ከማነቃቃት ባለፈ ብቁና ተወዳዳሪ ስፖርተኞችን ለማፍራት ታሳቢ ያደረገ ውድድር መሆኑን አስረድተዋል። ለበርካታ ጊዜ ተቋርጦ የነበረው ወይም ተቀዛቅዞ የነበረው በተለያዩ ምክንያቶች የስፖርት እንቅስቃሴ እሱን ማንቀሳቀስ እንደ አዲስ እንደ ንቅናቄ መፍጠር ተተኪ ስፖርተኞችን ማፍራት እና ዞናዊ የሆነ አንድነታችንና እና ግንኙነታችንን ማጠናከር ላይ መሰረት ያደረገ ነበር። እነዚህ ለቀጣይም ለዞናችን ለክልላችን ተስፋ የሚሆኑ ወጣቶች በዛ ውድድር ላይ እንዲሳተፉ ለማድረግ ምልመላ አካሂደናል። እነዚህን ወጣቶች ደግሞ የሚያስፈልጉ ግብዓቶችን አሟልተን ለመሳተፍ ቅድመ ዝግጅት ከዚህ ውድድር መጠናቀቅ በኋላ ቅድመ ዝግጅት እናደርጋለን። የአስተናጋጁ ሀራ ከተማ ከንቲባ ሙሐመድ ሰይድ ስፖርቱ የከተማዋን ኢኮኖሚ በማነቃቃትም ያበረከተው አስተዋጽኦ የጎላ መሆኑን ነው ከንቲባው የተናገሩት። ላይ ለከተማው ይዞልን የመጣ በረከት ቁጥር አንድ ከተማችን ከማስተዋወቅ ጋር በተያያዘ በጣም በእጅጉኑ የጎላ ድርሻ ነው ያለው። ከ430 ሰው በላይ ነው ከተማችን ላይ እንግዲህ ከ10 ቀን በላይ ቆይቱ ሄዱ። ይህ ለነጋዴው ማህበረሰብ እጅግ በጣም ያነቃቃበት ተሜኖሎ ባንድ ሁነን አንተዋወቅም እርስ በርስ ራሳችን የሸጥንበት ያስተዋወቅንበት እንግዳ ተቀባይነታችንን ያረጋግጥንበት ፕሮግራም ነው ብሎ ማለት ይቻላል። በበጀት እጥረትና መሰል ችግሮች ያልተሳተፉ ከተማ አስተዳደሮችና ወረዳዎች ምክንያት ከመደርደር ወጥተው በቀጣይ ስፖርቱ ላይ ትኩረት እንዲያደርጉ ያሳሰቡት የሰሜኑ ዞን አስተዳዳሪ አቶ አራጌ መር በቀጣይ በክልል አቀፍ ለሚካሄደው ስፖርታዊ ውድድር በቂ ዝግጅት እንዲያደርጉ ለተመረጡ ስፖርተኞች መልእክት አስተላልፈዋል። ስፖርት ለተተኪው ትውልድ በእውቀት በአካል በስነ ምግባር አንጾ ፍጹም የሆነ ስፖርታዊ ጨዋነትን በመላበስ ለወደፊት ተወዳዳሪ እና አሸናፊ የሚሆኑ ትውልዶችን የምንቀርጽበት በተለይም ደግሞ ተወዳዳሪነት የተመረጣችሁ ወጣቶች፣ ልጆቻችን፣ ወንድሞቻችን ነገም ተስፋ የምናደርግ ዞኑን ብቻም ሳይሆን በክልል ደረጃም ተመራጭ በመሆን በቀጣይ ለሀገራዊ የተለያዩ ስፖርታዊ ውድድሮች ትልቅ የሆነ ተስፋ የሚጣልባችሁ ወጣቶች እንደመሆናችሁ መጠን ከወዱ በቂ ዝግጅት እያደረጋችሁ እንደምትቆዩ በመተማመን ከዚህ ሰዓት ጀምሮ ፕሮግራም የተጠናቀሙን፣ አበስራለሁ አመሰግናለሁ። በ22ኛው የባህል ስፖርቶች ውድድር በቀጣዮቹ አመታት የውድድር አካል ይሆናል የተባለ የአፋር ስፖርት ተዋውቋል። የባህል ስፖርቶች ፌዴሬሽን ኮኤሶ ስፖርትን ወደ ውድድር ለማስገባት ከጥናት ጀምሮ አስፈላጊ ስራዎችን መስራቱንም ገልጧል። ታሪኳ ይነዋ ሀያ ሁለተኛው የባህል ስፖርቶች ውድድርና 18ኛው የባህል ፌስቲቫል ሆሳና ከተማ ላይ በተካሄደበት ወቅት በቀጣዮቹ ዓመታት የውድድሩ አካል ይሆናል የተባለ የአፋር ስፖርት ተዋውቋል ስፖርቱ ኮይሶ የተባለ ስያሜ ሲኖረው በአፋር ክልል ወጣቶች ዘንድ ይዘወተራል አፋር ክልል ልኡካን ቡድን ተወካይ ከድር ጋላባ ላባ ስለ ስፖርቱ አጫወትና ስለ ነጥብ አያያዙ ሀሳቡን ለሚኮ ሰጥቷል በባህል ስፖርቶች እንዲካተትልን የምንፈልገው አንዱ ባህል ስፖርታችን ኮይሶ ይባላል ሶስት አይነት የአጫዋት ሂደቶች ሲኖሩት ሬታ ለአራት ሆነው የሚጫወቱ ጫ ታ ሲሆን የነጥብ አያያዙም ያው ኳሱን እንዳወጡ እስከ አስር ሲቆጠር ነው አሸናፊ የሚባለው። ሁለቱም ቡድኖች እኩል 9 ነጥብ ላይ በሚመጡበት ጊዜ ነጥቡ ወደ 7 የተመልሶ ከሰባት እንደገና አሸናፊ የሆነ ቡድን ይመረጣል ማለት ነው። ሌላኛው አጫዋዋት ደግሞ ኩዕሶ ኦር ረዶይታ ይባላል። በቡድን በሁለት አካፋፋይ የሆነው በአንድ አካፋፋይ የሆነው ይጫወታል። ነጥቡ ተመሳሳይ ነው። ኳሱን በእግር መንካት አይቻልም፣ ያፋውል ነው። ሌላኛው ደግሞ ፈሌታ ይባላል። ኩዕሶ ከ ረዶይት ጋር ማለት፣ ሶሪ ከፍሬታ ጋር ተመሳሳይነት ሆኖ የሰው ቁጥር ነው የሚቀንሰው። ያኛው በአራት ሲሆን ይሄኛው በሁለት ነው ማለት ነው። ሁሉም ነጥብ አካሄዱ አንድ ነው። ነጥብ ያያዙ በአፋርኛ ሰጋ ይባላል። ነጥቡ አፋር ላይ ምን ያህል ትዘውታለህ? አፋር ላይ በጣም ይዘወተራል። በተለይ በዝናባማ ወቅት ማህበረሰቡ ወተት በሚያገኝበት ጥጋብ በሆነ ወቅት ላይ በወጣቶች የሚደረግ ጨዋታ ሲሆን በወንዶች ብቻ ነው ይሄ ጨዋታ፣ ሴቶች አይገባበትም። በአፋር በጣም ይዘወተር ነው። በጨዋታው እንግዲህ የተለያዩ እንደማንኛውም ስፖርት የራሱ ህገ ደንቦች አሉት። መሰበርም መጎዳትም ህይወት እስከ ማለፍ ድረስ አለ። ያ ሁሉ በስፖርታዊ ጨዋነት ተይዞ ምንም ተጠያቂነት የለውም ማለት ነው። በኢትዮጵያ ከ293 በላይ ባህላዊ ስፖርቶች እንዳሉ ይነገራል። ከነዚህም ውስጥ የጨዋታ ህገ ወጥቶላቸው ወደ ውድድር የገቡት 11 ብቻ ናቸው ናቸው። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሀመድ ባህላዊ ስፖርቶችን እሴታቸውንና ጨዋታቸውን ሳይለቁ ለውድድር ምቹ እንዲሆኑ ህግ ቀርጾ ወደ ስራ ማስገባት የፌዴሬሽናቸው ቀዳሚ ስራ ነው ብለዋል። ፕሬዚዳንቷ ኮሶን ወደ ውድድር የማስገባቱ ሂደት በጥሩ መንገድ እየተጓዘ እንደሚገኝም አረጋግጠዋል። ህግና ደንብ እንዲወጣላቸው ለማድረግ ጥናት ይፈልጋል። የጥናት ቡድን በደንብ አደራጅተን እዛ ቦታው ላይ በመገኘት በማየት ከዛም በኋላ ደግሞ ክልሉ ያሉ ባለሙያዎችን በመጋበዝ ከባህልና ስፖርት ሚኒስቴር፣ ከተለያዩ ከአካዳሚ ምሁራን፣ ከዩኒቨርሲቲዎች ጋር በመገናኘት ዩኒቨርሲቲ ባህልና ስፖርት ፌዴሬሽን በደንብ ጥናቱን አስጠንቷል ማለት ነው። ስለዚህ በቀጣይ በፓናል ውይይት በደንብ ሰፊ የባለሙያዎችን ሀሳብ በመውሰድ ከቦታው ደግሞ ሪል ያለው እሴቱን ሳይለቅ በቀላልና ሌሎች ክልሎችም ላይ ሊዘወተር በሚችል መልኩ ህጉን ማውጣትና ማሻሻል ይፈልጋል ማለት ነው። ስለዚህ ቀጣይ ስራዎች አሉ። ለጅምሩ ግን አሁንም በነበረው ፕሮግራም ላይ አሳይተዋል። ጥናትን በዚህ አመት አድርገናል ይቀጥላል ማለት ነው። የባህል ስፖርቶች የማህበረሰብ ሴት ወግና ባህል እንዲሁም አኗኗር ዘይቤ መገለጫዎች ናቸው የሚለው ከድርግ አላባም የአፋር ወጣቶች ስፖርት የሆነው ኮሶ በመላው ኢትዮጵያን ወጣቶች ዘንድ ሲዘወተር ማየት እንደሚያስደስተውም ተናግሯል። በመላው ኢትዮጵያ ይሄ እንትን በባህል ስፖርቶች ፌዴሬሽን ላይ ተካተተ ማለት በጣም ነው ደስ የሚለን። ምክንያቱም እኛ አሁን እዚህ በባህል ስፖርቶች ላይ ያለን እንትን የመጀመሪያው እሱ ብቻ ነው። ትግልም ቢሆን እንደኛው አይደለም። የኛ ትግልና ይሄኛው ትግል የተለያየ ነው። ኦሬ ኮርቦ ጉብስም ለምደናቸው ነው እንጂ የኛ ባህሎች አሉ። ግን የኛ አይደሉም ብለን አልተውናቸውም። የኢትዮጵያ ባህሎች ናቸው፣ ይዘናቸዋል። ይሄ ደግሞ የኛ ቢካተትበትና ሌላው ማህበረሰብ የኛን ቢያቅ፣ በጣም ደስታችን ከገደብ ያለፈ ነው። የባህል ጨዋታ እያበረከቱልን ስለሆነ